ጀባ አንቲ ማጥራባ ነገሮችን ለማብራራት ተዘጋጅ። ነውውንና ሳሮን በቅርቡ አባታቸውን አስጠቃቂ በሆነ በዝርፊያ ወንጀል በዘራፊዎች አጥተዋል። ይህን መረጃ የምሰጥበት ምክንያት አለኝ። አውቃለሁ። ታዲያ ልምድሩ ድሩ ማስታወሻ አትይዥው። እማዬ ምን እያደረግሽ ነው? ልበቂው እንጂ ኧረ ሰምኩሽ ነው ቤቱ ነው። እሺ ቆይ፣ ምንድን ነው የምትፈልጊው? የምፈልገውንማ ነግሬያቸዋለሁ። ቴዲ የኔ ነው። እማጂ ምን እያደረግሽ ነው? እንዲ ቢላውን አስቀምጩና መነጋገር እኮ እንችላለን። ማንም ሰው መጎዳት የለበትም። አይ እነሱ የሚፈልጉት ይህንን ነው፣ እኔን እንድትጠላይ የግዛናት። እኔ ልቅቅኝ እኔ ምንም ያረኩሽ ነገር የለም። አዛፍዝግ እባክሽን፣ እባክሽን ልለምንሽ፣ ችግሩ በሰላም መፍታት እንችላለን። ልጄን ከወሰድሽብኝ በኋላ ነው በሰላም መጥዩ፣ ቤቱን ዘግተሽ አፍነሽ፣ የገዛ እናቱ ላይ ጥላቻ አይመርዝም ከሞላሽ በኋላ ነው። ሰላም ቴዲ ነው የምትፈልገው? አይደለም ቴዲ፣ ግባና ልብስን አዘጋጅ። አልሰማኝም ነኝ ግባና ልብስን ይዘና ከእናትህ ጋር ትሄዳለን። እያባረራችሁኝ ነው? እባክ እንትግዲ ያለህን ነገር አድርግ። አን ጭራቅ። ልጄ ምን ታደርጊው ነበር የምትፈልጊው? ምንም አማራጭ አልሰጠሽኝም። እኔ ለልጄ ጥሩ እናት መሆን ብቻ ነው እኔ ፍጹም አይደለሁም። ሆኖም ግን የወለድኩት እናቱ ነኝ። አንቺ ግን አይገባሽም። አንድ ነገር እንቀሳቀሳለሁ ትይና ፖሊስ ጠርቼ ከእነሱ ጋር ጉዳይሽን እጨርሻለሽ። የእሷን ጉዳይ ለእኔ ተውልኝ። ምን ማለት ነው? ፖሊሶች ጋር እኮ መደወል አለብን መላኩ። ልጃችንን እኮ አደጋ ላይ ነው የጣለችው። የእሷን ጉዳይ በራሴ መንገድ ነው መወጣ ምን? መርማሪዋ እሺ፣ መርማሪዋ ስልኬን አታነሳም። ሺህ ጊዜ ሆናል ሊደወልኩላት ፖሊስ ጣቢያም ደወልኩ፣ አያነሱም። በስራ ተወጥራ ይሆናል። መልስ ይደውላል። የጌታቸው ጉዳይ ከጉዳዮች ሁሉ በላይ መሆን አለበት። ገዳዩን ለፍርድ እስከሚያቀርቡ ድረስ ሌት ተቀን መስራት አለባቸው። ተረጋጊ፣ የሚችሉትን ሁሉ እንደሚያደርገው እርግጠኛ ነኝ። አባ የጌታቸውን ገዳዮች አይቻሉ። የመኪናውን ታርጋ ይዣለሁ። ይህን ሁሉ መረጃ ይዤ እንዴት ነው የሚቀመጠው? ሄሎ ሄሎ። ምን ተፈጠረ? ባትሪ ዘጋ። ምንድን ነው የምትፈልጊው ደግሞ? ቻርጀሬን እዚህ አካባቢ ነበር። ምናልባት ልጆቹ አንስታዎች ይሆናላ። አባ ተቀምጠታይኛለ። ቻርጀሬን አፋልገኝ እንጂ፣ ምናልባት መርማሪዋ መልሳት ደውል ይሆናል ሰዎች የሚደረጉት ምክንያት መስማት አልፈልግም ስለ ግድያው በቂ መረጃ አለኝ ግን ሊሰሙን ፈቃደኛ አደሉ ያች ልጅ ቻርጀሪን ከተጠቀመች በኋላ እንድትመልስ ደጋግሜ ነግረታለሁ ግን መች ትሰማኛለች እሺ ችግር የለውም በጣም አመሰግናለሁ ዝርዝሮቹ ልክልሃለሁ እሺ እሺ ቻው ለምንድን ነው እንደዚህ የምታይኝ? ልጄ የት አለ ዘዲ? የኔ ልጅ ናርዳኝ እንጂ አንድ ጓደኛ የሚያስተዳድረው መልሶ ማገገሚያ ውስጥ የስድስት ሳምንት ፕሮግራም አለ እና እዛ ቦታ ተዘጋጅቶልሻል። ያንቺን እርዳታ አልፈልግም። እዚህ ቤት ውስጥ በፈጠርሽው ችግር ስለ አንቺ ለማወቅ በቂ ነው። አንቺ ለራስሽም ሆነ ለሌሎች ሰዎች አደገኛ ነሽ። እኛ ለነረዳሽ ብቻ ነው የምንፈልገው። እናንተ ቅዱሳን አደላችሁ። አመሰግናለሁ። ደግሞ አላመሰግንም። የእብዶች ማገገሚያ ፕሮግራም ቤት አልሄድም። ምን ለማድረግ እንደፈለጋችሁ አውቃለሁ። ዘውዴ፣ ልንረዳሽ እየሞከርን ነው። ልጄን ዳግመኛ እንዳላዩው እያደረጋችው መሆኑ ገብቶኛል። እንደውም ሳይሽ ብዙ አማራጭ የለሽ፣ ችግርሽን አምነሽ መቀበልና እርዳታ ለመቀበል ዝግጁ ከመሆኑ ውጪ። ዘውዴ፣ ሙሉ በሙሉ የአልኮል ሱሰኛ ነሽ። ከዚህ ልጅ ጋር ማገገም አይደለሽ። እራስሽን ካላስተካክልሽ ከቴዲ ጋር አብረሽ ለመኖር እድል አይኖርሽ። ከልጅሽ ጋር መኖር የምትፈልጊ ከሆነ ያለሽ አማራጭ ይሄ ብቻ ነው። አንቺ የማገገሚያ ህክምናሽን እስከምጨርሽ ድረስ ቴዲ ከኛ ጋር ይቆያል። ሁሉም ወጪዎችሽ ይሸፈናሉ። ከሱስሽ ነፃ መሆንሽ እንጂ ገንዘብ አያስጨንቅሽ። ይህንን አልቀበልም የምትይ ከሆነ የፈጠርሽውን ችግር ለፖሊስ እንናገራለን። እስር ቤት ይወስዱሻል። ፍርድ ቤቱም ሁለተኛ ቴዲ እንዳታያረጉሻል። ገባሽ? አዎ፣ አሁን ገባኝ። በቃ ወደ ማገገሚያ እሄዳለሁ። ልጄን ግን ማጣት አልፈልግም። ቆይኩ? በጣም መንገድ ተዘጋግቶ ነበር። እናንተ ለፈርዱት ምን አጠፋን? ጋሽ ቀላል ስራ እንድትሰሩ ታዘዛችሁ ነበረ፣ ግን አልሰራችሁም። አሁን ነው ሳስበውማ ማሰብ መቻላችሁ እጠራጠራለሁ። ጠፋብየ ነበረ። ተደብቆ ነበር። ተደብቆ እኮ እዚሁ ሰፈር ውስጥ በጠለፋ በተጠቀማችሁበት መኪና ሰፈር ውስጥ እየነዳችሁ ብለን አይታቸዋለች። ጋሽ በጣም ይቅርታ ዕቃ ለመውሰድ ነበረ፣ ወደዚህ እጅ የነበረው ዕቃ ለመውሰድ ሰፈር ውስጥ በግዴለሽነት ስታሽከረክሩ የነበረው ብለን ታርጋውን አይታለች፣ ታርጋውን አይታለች አሁን ያልክ እና ለፖሊሶች መስጠቷ አይቀርም። ስለዚህ ፖሊሶች በራቸውን ሲያንኳኩ ሳስታችሁ ስሜን ብታነሱ እናንተ አርገን ጋሼ አሳልፈን እንደማንሰጥህ አንተም ታውቀዋለህ። ምንድን ነው ማድረግ የምንችለው? ናቅልሻለሁ። ግን ጋሼ ለፖሊሶቹ ገንዘብ ስጋ ምንም እንትን ታናግረኝ አልፈልግም። ዝም በለኝ አንተ። የእናንተን ችግር ማስተካከል ስርጭቶኛል። ለማንኛውም አንድ የመፍትሄ ያሰባል በምንም ዓይነት መንገድ ከእቅዱ ዝንፍ ማለት አይቻልም። ካላችሁ ግን ሁላችንም እስር ቤት ገብተን እንበሰብሳለን። ገባችሁ? በጣም ይቅርታ። ላስደነግጥ ፈልጊያል ነበረ ይዘን ብለን ነው። ትላንትና በተፈጠረው ነገር በጣም ይቅርታ። እናቴ እዚህ ድረስ መጣ። ያንን ችግር መፍጠር አልነበረባት። ከዚህ በላይ ልትጎዳ ትችል ነበር። ሻውሉ ሻወርን ውስድ፣ እናቀይራሉ። ሁሉም ነገር የእኔ ጥፋት ነው። እኔ እዚህ ባልኖር ኖሮ ሁሉም ነገር አይፈጠርም። እኔ ላይ የፈጠረ ሌላ ሰው ላይ መፈጠሩ አይቀርም። እናቴ የመጠጣት ችግር አለባት። ያንንም ማሰብ ቢከብድም፣ አንተ ግን ምንም ማድረግ አልችልም። እናንተን እኮ ችግር ውስጥ የሚከት ነገር ነው። እንዴት ነው? እንችላ ማለት ምችለው? ትንሽ ቁስል ለሁሉም ነገር አመሰግናለሁ። ታውቃለ፣ ድሮ እኮ ግን እንደዚህ አይነት ሴት አልነበረች። ድሮ እኮ ቀልደኛ፣ ቅን ጥሩ ነገር እንዲሰማ ማድረግ የምትችል አይነት ሴት ነበረች። ትናንት ግን ከነ ጭራሱ የማላውቃት ሴት ሊሆነችብኝ። አሁን ሸቦ ሳይነሳ ወደ ትምህርት ቤት መዘጋጀት አለብን። ተነስ። ዛሬ ለየት ያለ ኮንፍሪት እንቅልፍ ውስጥ ሲለኝ እኮ ተነስቼ ስሰራ ቆየ። በጣም ደስ ይለኛል። ምንድነው ገንዘብ እንዳበደረ ሰው የምታፈጥብኝ? ዛሬም በድጋሚ ሙቋን ጨርሰሽብኛል እና በአንቺ ግድ የለሽነት ምክንያት እኔ በበረዶ ምትጠባለብኝ። እኔም ምናገባኝ፣ ሙቋ ከፈለክ ቀድመ መነሳት ነው። እውነትሽን ነው? እንደዛ ሆኖ አሳይሻለሁ። እሺ፣ እናያለን። በቃችሁ! ማሚ፣ ልጅሽ ንገሪያት፣ እኔ በቀዝቀዛውም ተጠብስልቶኛል። ጀመረው። ችግሩን ራሱ ከመወጣቱ ይልቅ ወደ እናቱ እያለቀሰ ነው። በቃችሁ! እሱ ነው የጀመረው። በቃ ቻልኩ እኮ እናንተ ልጆች። ሳሮን ቻርጀሪን ተጠቅመሽ ቦታው መልሽ አልኩሽ፣ አንቺ ግን ሰማሽ? በፍፁም። እሷ እኮ ከራሷ ውጪ ለማንም ሰው ደንታ የላት። ስለምንድን ነው የምታወሪው? እኔ እኮ ቻርጀሩን ከጨረስኩ በኋላ ጠረጴዛ ላይ አስቀምጫለሁ። እና ተነስቶ በእግሩ ወጣ፣ ሶፋ ስር ተደበቀ። እኔ እሱን በምን አውቃለሁ? በቃ በቃ፣ አሁን ሌላ ነገር መስማት አልፈልግም። ተነሱ፣ ለትምህርት ተዘጋጁ። ምርማሪዋ መልስ አልደወለችም። ደጋግሜ መልእክት ላኩኝ፣ ደወልኩኝ፣ ምንም መልስ የለም። ሻምኔ ማለ ምን ይውጠነ በትላንትና በተፈጠረው ነገር በጣም አዝኛለሁ። ከዚህ በኋላ ግን የማንን ህይወት አደጋ ላይ መጣል ስለማልፈልግ ከዚህ ብሄድ የተሻለ ነው። ወዴት ስላሳያችሁ መልካምነት በጣም አመሰግናለሁ። ከቁርስ በኋላ ግን ቦርሳዬን ይዤ መሄድ ይኖርብኛል። የትም እናት ለስድስት ሳምንታት የሚቆይ ከመጠጥ ሱስ ነፃ ሊሆን የሚያስችል ፕሮግራም ለመጀመር ተስማምታለች። ስለዚህ እስከዛ ድረስ ከኛ ጋር ትቆያለህ። ሁላችሁም ደግሞ እዚህ በመሆነ ደስተኞች ነህ። ደግሞ እናት ባጠፋችሁ ጥፋት አንተን መቅጣት የሚፈልግ ማንም ሰው ያለ አይመስለኝም። ግን አንድ ነገር እንድታደርግልኝ ይፈልጋሉ። ስለምኑ ነገር መጨነቅ አቁመህ ትምህርት ላይ እንድትበረታ እፈልጋለሁ። ይህን ማድረግ ትችላለህ? አዎ።

ሳቅሽ በጣም ያምራል። አመሰግናለሁ። ምን እያደረግክ ነው?

ይቻላል እንደውም፣ ስለ ኳስ እየተከራከርን ነበር። በነገራችን ላይ ቴዲ ይባላል። ትላንት ሚስተር መላኩ ከኔ ጋር እንድትውች ላስገደደ ይቅርታ አድርገህልኛል። ረስቼው። ቴዲ ከመምህር ሊና ጋር ስለ ነገ ቤት ስራ አንዳንድ ነገሮች ጠይቃት። ሄር። ስለምን ስለ ነገ ቤት ስራ እን ደግሞ የቤት ስራ ሰጥተናለች እንዴ? እና ታሪያውን ስለምንድን ነው የምታወራት? አንዳንድ ያልገቡኝ ጥያቄዎች አሉ። እሱ ነው የምጠይቃት። እንደዛማ ከሆነ አብረን እንጂ። አንተን ካልገባ እኔን ማሰብ ነው

መፍራት ይሁን መበሳጨት ያለብኝ አላውቅም። ግን መርማሪዋ ስለ ዘራፊዎቹ ሳት ከነገርኳት በኋላ እንደ ጤነኛ እያየችኝ አይደለም። ያልተለመደ ነገር ስለሆነ ግን፣ በዚህ ምክንያት ብቻ መልስ አለመደውላ ትክክል አይደለም። መኪናውን እዚህ ሰፈር መታየቱ ደግሞ ትክክለኛ መሆኔ ነው ያረጋግጣል። ጊዜ ምን ያህል እንደመወጥሽ ታውቂያለሽ አይደል? ምን እያልክ ነው አባ? የቅንጡ ኑሮ ጉዞ ነገር እያስረሳሽው መሰለኝ። አልገባኝ። እውነት ነው፣ እዛ ፖሊስ ጥሬ እየሮጠ ይመጣል። እዚህ ግን እንደዛ አይደለም። ታዲያ ምን አድርጊ ነው የምትለኝ አባ? ልቶ ትቼው ልቀመጥ አልወጣኝም። ግን ፖሊሱንም ሊፈይድልሽ የሚችለው ነገር የለም። እውነታው ይሄ ነው። እና ምን አድርጊ ነው የምትለኝ? እንዴት ብዬ ነው ለልጆቼ በአባታቸው ሞት ተጠያቂ የሆኑትን ሰዎች ዝም ብለን እንዳለፍ ናቸው የምንነግራቸው? ፖሊሶቹ እንዲያች መኪናው እኛ ፈልገዋል። ሀ ፈልጋል። የምርህ ነው? ኬትስ ነው የምንጀምረው? ሰፈሩ ትንሽ ነው። ደግሞ የማውቃቸው ሰዎች አሉ። ገራዦች፣ የመኪና እቃ መለዋወጫዎች ሁሉንም ቦታ እናስሳለን። ነሽ አባዬ መጠጥ ቤት ውስጥ አንዳንድ ሰዎችን በመጠየቅ እንጀምራለን። አመሰግናለሁ አባዬ ይሄ ለኔ ትልቅ ነገር እንደሆነ አታውቅም። ትላሽ ትለቀልኝ እናትህን ሻንጣውን አግዛትና፣ በሰውም ትሰናበታል። ቃሽን አዘጋጅ ትጨርስ ሁላንቺ ነው ያመጣሁት። ሁሌ እኔና አንቺ አንድ እንደሆነ እንድታስብ ይረዳሻል። በጣም ነው ወዶ ከአንቺ ጋር ያሳለፍኩትን መልካም ጊዜ ስለሚያስታውሰ በጣም ወዶ ፎቶ ነው። በጣም አመሰግናለሁ። ፈጣሪ ምንም ብበድሉ አንተን የመሰለ ልጅ ስለሰጠኝ አመሰግናለሁ። እስከዛሬ የተፈጠረውን በጣም አዝናለሁ። ቃል እገባላለሁ፣ የተሻለ ለመሆን እሞክራለሁ። ከአንተ ጋር ወደፊት ለመኖር እፈልጋለሁ። ምንም እኮ ይቅርታ እኮ አያስፈልገውም። እኔ እኮ በጣም ነው የምወድሽ። ደግሞ አውቃለሁ፣ በየትኛውም ሁኔታ ውስጥ ሆነሽ እንደምታስብኝ እርግጠኛ ነኝ። በቃ አሁን ሜጃ ሰዓት ሳይረፍድን ሂድ።

ላይ ተስፋ አድገን ነበር። ሁሉ ምንም አይት ፋይዳ ይጠቅማቻል። ስለዚህ ነው የእናንተን እርዳታ የሚፈልገው። ጋሼ ምን እንድናደርግ ነው የፈለግከው? ብሌን፣ የጠላፊዎቹ መኪና በዚህ አካባቢ አይታለች። ያ ማለት ጠላፊዎቹ በመካከላችን ናቸው ማለት ነው ያየኋት መኪና ቀይ አቶስ እንደሆነች አውቃለሁ። ግን እኮ ብዙ ቀይ አቶስ መኪና ነው። ቀይ አቶስ የታርጋ ቁጥሩ የመጨረሻ ዲጂት ደግሞ ዘጠኝ አራት ሰባት እንደሆነ አይቻለሁ። ዘጠኝ አራት ሰባት እንድታስታውሱ ትፈልጋለሁ። መኪናውን አይቻለሁ የሚል ሰው እንኳን ካገኛችሁ በቀጥታ ወደኛ ትመጣላችሁ። ልታሞኝ እንዳትሞክር። ምንድን ነው የተፈጠረው? ምንድን ነው የሆንከው? አረ ምንም አልሆንኩም። ማስመሰሉን አቁመው። ለምን የተፈጠረውን አትነግረኝም? አይዞህ፣ ለኔ ምንም ነገር ልትነግረኝ ትችላለህ። ይዝም ወዲህ ናቸው እኔ እንደተለየ ፍጥረት ነው የሚያየኝ። ሁሉም ከኔ ጋር መዋል አይፈልጉም። የራሴት የት እንኳን ረብሳ ሀብሪያ እንድሆን አትፈልግም። ለእኔ ማንም ሰው ቦታ እንደሌለው ነው የምትሰማኝ። በብዙ ችግር ውስጥ እያለፍክ እንደሆነ ይገባኛል። ለምን የድሮ ጓደኞችን ለማግኘት አትሞክርም? በዚህ ሁኔታ እንዳዩኝ አልፈልግም። እነዛ አባትህ የሞተ ጊዜ ሲያስተዛዝኑ የነበሩት ልጆች እኮ ጥሩ ልጆች ይመስላሉ። ያ ማን ነበረ? ጓደኛ መኝታ ቤት ውስጥ ሲያስተዛዝን ይሄ ነበረው፣ ጌዲዮን። ሲያዩት እኮ ጥሩ ልጅ ይመስላል። ለምን አደውልለትም? ደውልለት። ምን አዲስ ነገር አለ ብዙ ቦታ ዞርን ግን ምንም ልናገኝ አልቻለም መኪናውን ብዙ ሰው ስለሚያውቀው አትጨናነቁ ይገኛል ፈጣሪ እናንተም ባይሰጠኝ ምን ሆን እንደነበር አላውቅም ከጌታቸው ሞት በኋላ ህይወት የተመሰቃቀለ ነበር ግን አሁን ተስፋዎች እየታዩኝ ነው በጣም አመሰግናለሁ አባዬ ማ ማመስገን የለብሽም አባትሽ አባት ለመቼ ፍለጋችን እንደሚሳካ አምናለሁ። እነዛን ህይወቴን ሲኦል ያደረጉትን ነፍሰ በላዎች እናገኛቸዋለን።